አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለትጹን አረፈ። ይህ አባት ከብንሳ አገር ነበር። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የጣላትም ያገኛታል፣ ለዘላለም ሕይወት ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው የንጉስን ቃል በሰማ ጊዜ ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋህት ወደሚባል ገዳም ሄደ። በጾም፣ በጸሎት፣ በስግደትና ታላላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ሰባት ቀንም ይጾም ነበር። የእግዚአብሔርን መልአክ ተገለጠለትና የምንኩስናን ልብስ ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ አርባ ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳትም ይጎበኛቸው ነበር። በአንዲት እለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው? ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁለት አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፦ ከኔ አስቀድሞ እንደዚህ ያለ ማንም ያልሠራ ኃጢአትን ሰርቻለሁና አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄዱ ኤጲስቆጶስም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆኑ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ ይሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ሥራ ያጠጥቼ ሕፃኑን በሆዷ ውስጥ ገድየዋለሁ። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራም ምንምን የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ይደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱን አጋንንት ሲቀበሏትና ሲያሰቃያት አባ ለትጹን አያት። አባ ለትጹንም ለቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችን እየለመነ አምስት ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤልም ወጥቶ አስነሳውና እንዲ አለው፣ ስለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰራይለትም። አባ ለትጹን ግን መሃሪ ይቅርባይ ወደ ሆነ ወደ እግዚአብሔር ስለአጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኹ ለትጹን ሆይ ኀጢአቱ እጅግ ብዙ ስለሆነ ከኀጢአተኞች ሁሉ በደል ስለሚከፋ፣ ምረት ስለማይገባው ስለዚያ ኀጢአተኛ ብዙ ጊዜ ነፍስን ለሞት ትገድላለህ አለው። አባ ለትጹንም እንዲህ ብሎ መለሰ፦ መኻር ይቅርባይ ጌታዬ ፈጣሪዬ ሆይ ያን ኀጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዛ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህ በኋላ ጌታችን የዚያን የአጥ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳትና እንዳልተፈጠረችም አደረጋት። ይቺ ነፍስ አፈርትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባለትጹን ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባለት ጹንን የመረጥሁ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን ለሚያደርግ ሁሉ፣ በስም መባ ለሚያስገባ፣ ወይም የተራበን ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ፣ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅርላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በአቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ችለት ፍጹም ምናኔ የሆነ የመጻተኛው ባህታዊ ጰላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርንና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም ነበር፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቦናው በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸት ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከሰባት ቀኖችም በኋላ አባ ጰላሞን ከረሃብና ከጥም ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አደጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ አጢአትህ እስኪሰረይ ስለ አንተ ይጸልያል የሚል ቃል ሰማ። ወዲያውም ብፁዕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜ ዳግመኛም ስልሳ ሦስተኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባለት ሕፁን አደረሰው። አባለት ሕፁንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለውም በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒቴ የሚሆነኝን የጌታዬን የኢየሱስንም ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ የእጅ ሥራዬንም ልሸሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህ እኔ የገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ አውርዳ አኖረች፣ እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷም ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከርን። ስንጨዋወትም ባሮቿ ሁሉም ወጡ። ሁለታችን ብቻችን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም ሆኑ። እጅግም አለቀስኩ። ሰይጣንንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ውፍት ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህ በኋላ ተነስቶ ሶስት መዓልትና ሶስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ ይበረታታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ አደረግኩ። የጰላሞንም ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን ላይ እመልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፈንያኖስ ይባላል። የንግሥት እናቱ ስምም ሰፈንግያ ነው። እርሷም መካን ስለ ሆነች፣ በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህንን የተባረከ ልጅ ተቀበለች። ስሙንም ይሳቅ ብላ ጠራችው። ጥቂት ባደገም ጊዜ የቤተ ክርስቲያን ትምህርት አስተምረው ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ ሰባት ዓመት ኖረ። በዋሻ የሚኖር አባ ጳንጠሊዮንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ፣ ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታንን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት ብርሃናውያን በሆኑ ክንፎቹም ተሸክሞ የአስር ወር የሚሆነውን መንገድ በሦስት ሰዓት አደረሰው በአባ ጴንጠሊዮንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በእልያሚድ ዘመን ነው። አባ ጴንጤሊዮንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎ ታቅፎ ሳመው። ወደ ባቱም አስገብቶ የምንኩስና ልብስ አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስኪጣበቅ ሲጋደል ኖረ። ከዚህ በኋላም መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት እለትም በጠዋት ስንዴ ዘራ። በሰርክም አዝመራው ሰብስቦ አስገባ። ከእርሱም መሥዋዕትን አያሳረገ። በማግስቱም በግራር ዛፍ ላይ በሮችን አምጥቶ የስንዴውን ነዶ አበራየ። ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውም በቀለች አበበችና አፈራች። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታው እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብር በወደቀ ጊዜ ወዲያው በቀለ አቆጥቁጦ አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሊዮን መጥተው ቀሲስ ይሳቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሊዮንም ወደ እርሱ ሄዶ፣ ልጄ ይሳቅ ሆይ ምስጢር ስላለኝ ካጠገባችን ሰዎችን አስገልላለሁ። ይሳቅም ሰዎችን እንተውና እንጨቶችና ድንጋዮች ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጰንጤሊዮንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያ ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸው በሕይወት መጽሐፍ እንደሚጻፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራን እመግበዋለሁ የድህነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በማዕሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሠራው ብርሃን ግንጃን አለብሰዋለው ነፍሱንም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው አቆማለሁ። በስምም ቤተ ክርስቲያን ለሠራ በሰማያት አርባ ሰባት የብርሃን ቦታዎች እኔ ሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውንም እኔ በመንግሥቴ እቀበለዋለሁ። ቦታን የሚያስከብረውንም እኔ በመንግሥቴ አከብረዋለሁ ጠላቶቹም አጋንንት ረግጦ የሚገዛበትንም እሰጠዋለሁ አለው አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስም ይክበር ይመስገን ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ላጻፈ እስከ ስንት ትውልድ ትምርልኛለህ አለ መድኃኒታችንም እስከ ዐሥራ ሁለት ትውልድ ምርልሃለሁ አለው አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለ? አለው መድኃኒታችንም፣ አስራ ሁለት እጽፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝ ታላቅ የምስራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።